ምሽቱ የደስታ እምባ የታከለበት ነበር። ሞዴሏ መቆጣጠሪያ ቃታት እምባዋ የታየበት ልዩ ጊዜ፣ ቤተሰብ ጮቤ የረገጠበት፣ የፕሮግራሙ አዘጋጆች የፈነደቁበት የማይረሳ ቀን። ዓለም አቀፋዊቷ ሞዴል ሀሴት ደረጀ የውድድሯን ጊዜ አጠናቃ ከህንድ ወደ አዲስ አበባ በትናንትናው ዕለት ገብታለች። ስትገባም ልዩና ደማቅ አቀባበል ተደርጎላታል። ባቀባበሉ የታዩ ክስተቶችን ልንነግራችሁ መጥተናል። ሀሴት አየር ማረፊያ ስትደርስ ምን ገጠማት መንገተማት በደስታ ያስለቀሳትስ ነገር ምንድን ነው? ቤተሰቦቿ ልጃቸውን ሲያገኙ የሆኑት ነገርስ እንዴት ያለ ነው የምንመለከተው ነው። ከዚህ ባለፈም በትናንትናው ዕለት ሌላ ደስታም ሌላ ፈንጠዝያ ነበር። ነፍሰ ጡር ሆና በእስር የቆየችው ናዮ እየተባለችው የምትታወቀው ቲክቶከር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 በዓለም መድረክ ድንቅ ገድል በመፈጸም የሀገራችንን ስም ከፍ ማድረግ የቻለችው ሞዴል ሀሴት ደረጀ ወደ ሀገሯ ስትመለስ ሕዝባዊ የሆነና ብዙ ሰዎች የሚሳተፉበት ልዩ አቀባበል እንዲደረግላት ብዙ ሰዎች ሲጠይቁ ሲጠብቁም ነበረም። ይህንንም ተከትሎም የመምጫ ጊዜ መቼ ነው እያሉ በጉጉትም የተጠባበቁም ጥቂቶች አይደሉም። በመጨረሻም በትናንትናው እለት ማለትም ግንቦት 28 ቀን 2017 ዓ.ም ከቀኑ በ8 ሰዓት ጀምሮ አዲስ አበባ እንደምትገባና ጥቂት ቤተሰቦቿ የቱሪዝም ሚኒስቴር፣ የባህልና ስፖርት ሚኒስቴር አባላትና ሌሎችም ጥሪ የተደረገላቸው ሰዎች አቀባበል እንደሚያደርጉላት ተሰማ። በአቀባበሉ ጥሪ የተደረገላቸው ጥቂት ሚዲያዎች ብቻ የሚገኙ ቢሆንም የፕሮግራሙ መረጃ ግን ብዙ ሰዎች ላይ ተሰማም። በዚህም መሰረት አቀባበሉን አስመልክቶም የቤተሰቦቿ ሁኔታ ምን ይመስላል ብለን ከቅርብ ሰዎች ማጣራት ጀመርን። በሰዓቱ ለውስን ሰዎችና ጥሪ የተደረገላቸው አካላት በሚገኙበት በዚህ ፕሮግራም እንደሚገኙም፣ ከዚያም ሞዴሏ ልጃቸው በቤታቸው ስትገባም ደመቅ ያለም ቤተሰባዊ አቀባበል ለማድረግ ማሰባቸውን ሰማን። በኋላም ሰዓቱ ደረሰም። ቀደም ብለን የጠቀስናቸው አካላትና ቤተሰቦቿ ተሰባስበው በቦሌ ዓለም አቀፍ አየር ማረፊያ ከተገኙ በኋላም የሐሴትን ከአውሮፕላን መውረድ ይጠባበቁ ጀመር። ወዲያው በተባለው ሰዓት እችን ዓለም አቀፋዊት ቆንጆ የያዘው አውሮፕላንም ማረፊያው ላይ ደረሰናም ማኮብኮብ ጀመርም። ሞዴሏ ከፕሌኑ ስትወርድ ፍቅርና ደስታን ባጣመረው ፈገግታም ተቀበሏት። ሁሉም በየተራ እያቀፉ እንኳን ደህና መጣሽልን እያሉም አዟዙሮ ሳሟት፣ ደስታቸውን የሚገልጽ አበባም ማሳቅፏት ያኔ የነበር ሀሴት በደስታም ባተመልታ ወደ ማልቀስ ሄደችው፣ በቃም እጅግ ደስ አላት። ሞዴል ሀሴት ደረጀም ከዚያም በኋላም የጠበቃት ነገር የባህል አምባሳደር ሆና መሾሟንም የሚያበስረው ዜና ነበርም። የቱሪዝም ሚኒስቴር ሞዴል ሀሴት ደረጀ ላስመዘገበችው ውጤት የምስጋና መርሃ ግብር አዘጋጅቷል። በመርሃ ግብሩ ላይ ንግግር ያደረጉት የቱሪዝም ሚኒስትሯ ሰላማዊት ካሳም ሞዴል ሀሴት ደረጀ በውበት ብቻ ሳይሆን በእውቀትና ሌሎችም መስፈርቶች ብቁ ሆና አርአያ መሆን ችላለች ሲሉም ተናግረዋል። ሚኒስቴሯም ምድረ ቀደምት ሀገር ወክለሽ ቀዳሚ በመሆን ዓለም ያላየውን የሀገሪቱን ትክክለኛ ገጽ በማሳየትሽ እናመሰግንሻለን ብለዋል። በቀጣይ የሀገሪቱን የቱሪዝም እምቃቅም ለመጠቀምም በሚደረገው ጥረት ውስጥም በጋራ እንደሚሰራ ማመላክቷል ለሰባ ሁለተኛ ጊዜ በተደረገው ውድድርም የመቶ ስምንት ሀገራት ተወዳዳሪዎች ተሳትፈዋል ሞዴል ሀሴት ደረጀም በውድድሩ ላይ የኢትዮጵያን በጎ ገጽታም ለዓለም ማስተዋወቋንም አስመስክረዋል ዓለም አቀፋዊቷ ሞዴል ሀሴት ደረጀም የሀገራችንን ትክክለኛ ገጽታ በማሳየት የሰው ዘር መገኛና የነጻነት ቀንዲል መሆኗንም ማሳየት ይገባናል ስትልም ገልጻለች። በነበረኝ ውድድር ቆይታም አብዛኛው የዓለም አቀፍ ማህበረሰብ ስለ ሀገራችን ያለው አረዳድ ልክናም እውነተኛ እንዳልሆነም ተገንዝቤያለሁ ያለችው ሀሴት በዚህም ትክክለኛ የኢትዮጵያን መልክ ማሳየት እንዳለብኝ ተረድቻለሁ ብላለች። የሀገርን ገጽታ ለመገንባት የቁንጅናው ዘርፍ የራሱን አሻራ የማኖር አቅም እንዳለው መገንዘብ እንደሚያስፈልግም ነው የገለጸችው። ይህንንም ለማድረግ ለዘርፉ ያለውን እሳቤ ማንቃትናም ጀማሪዎችን ማብቃት ያስፈልጋልም ብላለች። ሞዴል ሀሴት አቅምና ችሎታ ያላቸው በዘርፉ ወደፊት መምጣት ያልቻሉትን ለማብቃትም እንደምትሰራም ገልጻለች። እነዚህና ሌሎች ደማቅ አቀባበል ፕሮግራሞች ከተከናወኑ በኋላም ምሽት ላይ ወደ ቤተሰቦቿ ቤት ያቀናችው ሞዴሏም ለቤተሰቡ ታላቅ የደስታ ምሽት ሆኖም ነበረም። ኬኩ ተቆረሰም። እያሸበሸቡና እያዜሙ እንደ ንግስት እያሽሞነም ሆኖ አስገቧት። በሹፍርና ስራ የሚተዳደሩት አባቷም፣ እንዲሁም በፖሊስነት ሀገራቸውን እያገለገሉ የሚገኙት እናቷም፣ ወንድሞቿና ሌሎችም ቤተሰቦቿ ሁሉም በደስታ ሲፈነድቁ አምሽተዋል። አስከትለን ደግሞ ወደ ሁለተኛው መረጃችን እናምራም። ጆን ዳንኤል እየተባለ የሚታወቀው ቲክቶከርና ጓደኞቹ በጋራ በመሆን ባለፈው ዓመት ከመቀሌ ወደ አዲስ አበባ ለመምጣት በኢትዮጵያ አየር መንገድ አውሮፕላን ውስጥ በተፈጠረ ግርግር መነሻነት ወደ ማረሚያ ቤት ከገቡ በኋላ እስካሁን በተለያዩ የፍርድ ሂደቶች ላይ እንደቆዩ ይታወቃል። ከነዚህ መካከል ደግሞ ናዮ በሚል መጠሪያነት በቲክቶክ የምትታወቀው ወጣት ትገኝበታለች። ናዮ የጆን ዳንኤል ፍቅረኛ መሆኗም ይነገራል። እስከ ዛሬ በእስር ላይ የቆየችው ወጣቷም ከፍቅረኛ ጋር በነበራቸው ግንኙነት ወዷ ቅሪት ይዞ ቆይቶ እንደነበርም ወደ እስር ቤት ከገባች በኋላ ደግሞም እየገፋ መምጣቱም ነው የተነገረው። በዚህም ሲከናወኑ በነበሩ የፍርድ ሂደቶች ውስጥም ስትመላለስ የቆየችው ነፍሰ ጡር ሆናም ነበር። ብዙ ሰዎች ሲያዝኑላት ቆይተዋል ከሴት ታራሚዎች ጋር ሁና ተቀምጣ የታየችበትን ፎቶ የተመለከቱ ብዙ ሰዎች መነጋገሪያ አድርገው አሰነባብተውም ነበር። ከዚያም ከእስር ቤቱ ወጥታም ከቤተሰቦቿናም ከጓደኞቿ ጋር እንድትቀላቀልም ብዙ ሰዎች ሲጸልዩላት ቆይተዋል። በመጨረሻም ከብዙ ስቃይና መከራ በኋላም ከእስር ለመውጣት ቻለች። ከዚያም ቀጥሎም ሌላኛው ደስታ መጣም። ከእስር እንደወጣች ምጧ መጣም ወዲያው በሰላም ልጇን ተገላገለችና አቀፈችው። ይህ በሆነ ጊዜ ታዲያም በርካታ ኢትዮጵያውያን ደስታቸውን ሲገልጹ ነበር። እንኳን ለቤትሻ በቃሽ፣ እንኳን ልጅሽንም ለማቀፍ በቃሽ እያሉም ደስታዋን ለመጋራትም ሲሞክሩም ተመልክተዋል። እሷም በቲክቶክ በኩል ብቅ ብላም እስከ ዛሬ ስትጸልዩልኝ የነበራችሁ ስለ እኔ ድምፅ ለመሆንናም ስታስቡልኝ ስትጨነቁልኝ የቆያችሁ ቤተሰቦቼን እየደወላችሁ ላጽናናችሁና ለጠየቃችሁ እስር ቤት ድረስ እየመጣችሁኝ ለጠየቃችሁኝ ሁላችሁም ኢትዮጵያውያን ሁሉም እጅግ አድርጌ አመሰግናችኋለሁ። በሰላም ወደ ቤቴ ገብቻለሁ፣ ልጄንም በሰላም ተገላግዬ አቅፍያለሁ። ስትልም በቲክቶክ በኩል መልእክቷን በማስቀመጥ ብቅ ብላም ነበረም። ይህንንም የተመለከቱ የቲክቶክ አካባቢ ሰዎችም ደስታቸውን እየገለጹ ነበረም። በመጨረሻም በትናንትና ዕለት ማለትም ግንቦት 28 2017 ዓመተ ምህረት ደግሞ ሌላም እንዲህ አዲስ ነገር ተፈጠረም የልጇ ክርስትናም ነበረም። በቤተ ክርስቲያን የነበረው ፕሮግራም እጅግ ደማቅ እንደነበረም የተለያዩ ምንጮች ጠቁማሉም። ጓደኞቿና ቤተሰቦቿን በተገኙበት የክርስትና ስነ ስርዓቱ ከተከናወነ በኋላም ቤት ውስጥ በተዘጋጀው ሌላኛው ፕሮግራም ላይ ለመገኘት አቀኑም። በዚህም በርካታ ጓደኞቿና ታዋቂ ቲክቶከሮች መጥተው ነበረም። የመጡት ጓደኞቿም እንኳን ደስ ያለሽ እያሉም ስጦታዎችንም ይዘውላት እንደመጡም ተጠቁሟል። ይህም ለእሷም ልዩ ሰርፕራይዝ ሆኖም ተመልክተ ነዋል። ደስ የሚያሰኝ ጊዜም ነበራት። ከቤተሰቦቿና ከጓደኞቿ ጋር በእንዲህ ያለ መንገድ ደስ በሚያሰኝ መልኩም አለፈም። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ ሁለት ዋና ዋና መረጃዎችን አንስተን ወደ እናንተ አቀረብን። ዓለም አቀፋይቷም ኢትዮጵያን ያኮራችው ሞዴል ሀሴት ደረጀም የአቀባበል ስነ ስርዓቱ ምን ይመስል እንደነበርና በቤቷ ስትገባም ቤተሰቦቿም እንዴት ደስ ብሏቸው እንዳመቹም በተወሰነ መንገድ በመቃኘት ወደ እናንተ አደረስን። ከዚያም በማስከተል ናዮ የተባለችው ቲክቶከር ለወራት ያክል በእስር ከቆየች በኋላም ልጇን ተገላግላም በትናንትናው ዕለት ደግሞም ክርስትና በማስነሳት ልዩ የደስታ ጊዜ ማሳለፏን ጠቁመን የፕሮግራሙ ሂደት ምን እንደሚመስል እንዲያስቃኘ ናቸው። ስለምትከታተሉን ጎራ ስቱዲዮንም ስለምትመርጡ እጅግ እናመሰግናለን። በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።